ጤናስጥና አድማጭ ተመልካቾቻችን ከቶፕትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹ አዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተገለጸ። የሲቪል ማህበረሰብ ድርጅቶችን የሚከታተልና የሚቆጣጠረው ባለስልጣን በሲቪል ማህበራት ዘርፍ ለሚንቀሳቀሱ አንድ መቶ ተቋማት የንብረት ምዝገባ እንዲያካሂዱ ጥብቅ ማስጠንቀቂያ አስተላለፈ። በኢትዮጵያ ወታደራዊ አካዳሚ ረጅም ጊዜ ያስቆጠረው የቤተ መንግስት ህንጻ ማደስ ውይይት ተካሄደ። ግብጽ የኤርትራን ሉዓላዊነትና የግዛት አንድነት እንዲከበር ድጋፍ እንደምታደርግ ገለጸች። አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኢነርጂ ባለስልጣን አስታወቀ። ባለስልጣኑ ይህን ያስታወቀው የነዳጅ ውጤቶችን የገበያ ድርሻ ቀመር ክለሳ ጥናትና እና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢ ኩባንያዎች በተገኙበት ጥቅምት 15 2018 ዓም ውይይት በተደረገበት መድረክ ላይ ነው። በዚህ ወቅት የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲባራፋፋ ማደያዎች ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። በተወሰኑት በጣት ከሚቆጠሩ ግንባታዎች ውጭ የግንባታ ፍቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስናል ያሉት ምክትል ዋና ዳይሬክተሩ አክለውም ያሉትን በአግባቡ መጠቀም እንደሚያስፈልግ አጽንኦት ሰጥተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ተናግረዋል። የባለስልጣን ዋና ዳይሬክተር ደስታው መኳንት በበኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያሏቸው በተለይም ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ቦታ በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽሕፈት ቤት ከፈቀዳቸው ዘጠኝ ያህል ማደያ ግንባታዎች ውጪ ጉዳዩ ዝግ ነው ብለዋል። አያይዘውም ለማንም የግንባታ ፍቃድ እንደማይሰጥና አሁን ያለ የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ዋና ዳይሬክተር አስረድተዋል። በአሁን ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለውን ችግር ሲስተካከል ግንባታ እንደሚፈቀድ መግለጻቸውን ሪፖርተር ዘግቧል። የሲቪል ማህበረሰብ ድርጅቶችን የሚከታተለውና የሚቆጣጠረው ባለስልጣን፣ በሲቪል ማህበራት ዘርፍ ለሚንቀሳቀሱ አንድ መቶ ተቋማት የንብረት ምዝገባ እንዲያካሂዱ ጥብቅ ማስጠንቀቂያ አስተላለፈ። ከእነዚህም መካከል ሰባ የሚሆኑት የውጭ ድርጅቶች ይገኙበታል። ድርጅቶቹ ንብረታቸውን መዝግበው እንዲልኩ የተሰጠው ቀነ ገደብ እስከ ህዳር 13 2018 ዓ.ም ድረስ ነው። ባለስልጣኑ ለድርጅቶቹ በላከው ደብዳቤ ላይ እንዳስረዳው የንብረት ምዝገባ የሲቪል ማህበራት በህግ የተሰጣቸውን የንብረት ባለቤትነት መብት ሳይነካ የህዝብ ሀብትን አጠቃቀም ማረጋገጫና የዘርፉን አጠቃላይ መረጃ ማጠናከር የሚሉትን ዓላማዎች ለማሳካት ያለ መሆን ጠቁሟል። በአዋጅ ቁጥር 1113 ዝ 2017 መሰረት በህዝቡ ስም የተሰበሰበ ሀብት ለታለመለት የህዝብ አላማ መዋሉን የማረጋገጥ ግዴታ በባለስልጣኑ ላይ የሚጣል ሲሆን ይህንን ግዴታ ለመወጣት የንብረት ምዝገባ ወሳኝ መሆኑ አስረድቷል። በሀገር ደረጃ በሲቪል ማህበረሰብ ድርጅት ስር ምን ያህል የሚንቀሳቀስና ና የማይንቀሳቀስ ንብረት እንዳለ ጥቅል ለመረጃ ለመያዝ ለመሰብሰብ ና ለማጠናቀር የምዝገባው ሂደት እንደሚያስፈልግ ተገልጿል። በድሮ ሆለታ ገነት በአሁኑ የኢትዮጵያ ወታደራዊ አካዳሚ ቅጥር ግቢ ውስጥ የሚገኘው የቤተ መንግስት ህንፃን ለመጠገንና ለማደስ በሚቻልበት ጉዳዮች ዙሪያ ውይይት ተካሂዷል። የመከላከያ ወታደራዊ ቅርስ አስተዳደር ዳይሬክተሮች ከጥንታዊት ኢትዮጵያ አርበኞች ማህበርና ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ነው እድሳቱን ለማከናወን በሚቻልበት ሁኔታ ላይ የተወያዩት። የመከላከያ ወታደራዊ ቅርስና ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጥሩዬ አሰፌ ይህንን ታላቅ ቤተ መንግስት ጠብቆ ለትውልድ ማስተላለፍ በሚቻልበት ጉዳዮች ዙሪያ መምከር አስፈላጊ መሆኑን ገልጸዋል። እርሱ ሙሉ ለሙሉ ከመታደሱ በፊት አሁን ያለውን ህንጻ መታደግ ከሁሉም ነገር በቅድሚያ የሚሰጠው ተግባር መሆኑን አስተዋል። የጥንታዊት ኢትዮጵያ አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ ይህንን ጥንታዊና ታሪካዊ የቤተመንግስት ህንጻ ተንከባክቦ ለትውልድ ማስተላለፍ ታላቅ ሀገራዊ ኃላፊነት በመሆኑ ሀገራችን ኢትዮጵያን የሚወዱ ሁሉ የራሳቸውን አሻራ ሊያሰርፉበት ይገባል በማለት መልእክት አስተላልፈዋል። ከአዲስ አበባ ዩኒቨርሲቲ የኪነ ህንፃና የስነ ቁፋሮ ባለሙያ የሆኑት አቶ ታደሰ ግርማ ከጃፓኑ ሻባውራ ቴክኖሎጂ ዩኒቨርሲቲ ጋር ያላቸውን ግንኙነት በመጠቀም በጋራ ለመስራት ማቀዳቸውን ተናግረዋል። በሁለቱም ሀገራት ዩኒቨርሲቲዎች ውስጥ የሚገኙ ተማሪዎች ከዚህ ቀደም ከአዲስ አበባ ወደ ጃፓንና ከጃፓን ወደ አዲስ አበባ የመስክ ጉብኝት እንዳደረጉ አስታውሰዋል። ይህንን የቅርስ ጥናት ጥገናና አድሳት ለማከናወን ከጃፓን ዩኒቨርሲቲ የሰው ኃይልና ቴክኖሎጂ ለመጠቀም መስማማታቸውን ባለሙያው ገልጸዋል። የኪነ ህንፃ ባለሙያው አቶ ታደሰ የግል ህይወታቸው ወደ ኋላ በማለት ሌሎች በህይወት መኖር እንዲችሉ መስዋትነትን እየከፈሉ ሀገርን በጽኑ መሰረት ላይ ከሚያቆሙ የመከላከያ ሰራዊት ጋር በጋራ መስራት ታላቅ ኩራት ነው እና የመከላከያ ሰራዊታችን ደስተኞች የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የኤርትራን የግዛት አንድነትና ሉዓላዊነት እንዲከበር ካይሮ ሁሉን አቀፍ ድጋፍ ታደርጋለች ሲሉ ቃል ገብተዋል። ፕሬዚዳንቱ ይህንን ያሉት የኤርትራዎቻቸው ፕሬዚዳንት ኢሳያስ አፈወርቂ በካይሮ ተቀብለው ባነጋገሩበት ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት ለአምስት ቀን የሚቆይ ጉብኝት ለማድረግ ካይሮ ገብተዋል። ለዚህም የግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ከኤርትራዎቻቸው ጋር በካይሮ በተወያዩበት ወቅት ሀገራቸው ለኤርትራና ሉዓላዊነቷ እንደምትደግፍ አረጋግጠዋል። ግብጽ ከኤርትራ ጋር ባላት ስር የሰደደ ስትራቴጂካዊ ግንኙነት ትኮራለች ሲሉም አልሲሲ በውይይታቸው ተናግረዋል። በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት ዘርፎች የሁለትዮሽ ትብብርን ለማጠናከር ያላቸውን ፍላጎትንም አጽንኦት በመስጠት ዘግበዋል። ፕሬዚዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድ እና በምስራቅ አፍሪካ ቀጠና መረጋጋትን በማጠናከር እና የልማት ጥረቶችን ወደ ላቀ ደረጃ ለማድረስ የሁለቱ ሀገራት ዲፕሎማሲያዊ ትብብርን ትልቅ ጠቀሜታ አለው ሲሉ ተደምጠዋል። አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመቸው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ። ባሳለፍነው 2017 ዓ.ም ሚያዚያ ወር አሜሪካ በየመን ሁቲዎችን በሚያስተዳድሩ የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምኒስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይገባል ሲል ገልጾ ምርመራ እንዲደረግ አሳስቧል። አምኒስቲ የአሜሪካ ጦር ሚያዚያ 2 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነትን ሕግን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በሕገወጥ ስደት ምክንያት ያሰሯቸው ስደተኞችን የያዘ ሲሆን ቦታው የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።